ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የዕለቱን ዋና ዋና ዜናዎች ይዘልላችሁ ቀርበናል። በዚህ የዜና ክፍለ ጊዜያችን ስለ እናት ፓርቲና የትግራይ ክልል ጊዜያዊ አስተዳደር መግለጫዎች ይዘት፣ በአፋር ስለተፈጸመው የድሮን ጥቃት፣ በሐሰት ማስረጃ ለሞት ቅጣት ስለታጩት የሕሊና እስረኞች፣ በፍርድ ሂደት መሃል ስለተነሳው ግርግር፣ የአማራ ፋኖ በምዕራብና ሰሜን አማራ ቀጠናዎች በተለይም በመተማና ይስማላ ከተሞች በኩል ስለተቀዳጃቸው ወሳኝ ድሎች እንዲሁም ከነቀምት ስለተሰማው አስደናቂ አይን ያወጣ ዘረፋ በዝርዝር ነግራል እንነጋገራችኋለን እናንተም ቻናሉን ሰብስክራይብ ቪዲዮዎቹንም ላይክ እና ሼር በማድረግ አብራችሁን በወዳጅነት እንድትዘልቁ በአክብሮት ተጋብዛችኋል አሁን ወደ መረጃዎቹ እናልፋለን በዝሆኖቹ መራገጥ የሚወድመው ሳሩ ነው በሚል መሪ ርዕስ እናት ፓርቲ በወቅታዊ ጉዳይ ላይ መግለጫ ሰጥቷል። ጥቅምት 24 ቀን 2013 ዓ ም በሰሜን እዝ ላይ የተሰነዘረውን ጥቃት ተከትሎ የፌዴራል መንግስቱና የትግራይ ክልል የገቡበት ጦርነት በክልሉ ብቻ ሳይገደብ የኤርትራን ጣልቃ ገብነት አክሎ አብዛኛውን የአማራ ክልልና የአፋር ክልልን በማቀፍ ቀላል የማይባል ሰብአዊ እና ቁሳዊ ጉዳት ማስከተሉ ይታወሳል በማለት የጀመረው መግለጫው ይኸው ጦርነት ፕሪቶሪያ ላይ ተደረሰ በተባለውና ለኢትዮጵያ ሕዝብ አግባ አባቡ ግልጽ ባልተደረገው ስምምነት ሲቋጭ ኦፊሰ ላይ ባልሆነ ግምት የአንድ ሚሊዮን ዜጎቻችን ህይወት በጦርነቱ እንደተቀጠፈ ሲነገር ሰንብቷል ብሏል። በገንዘብ ሚኒስቴር መረጃ መሰረት ደግሞ ጦርነቱ አንድ ትሪሊየን ተኩል ያክል የንብረት ውድመት እንዳስከተለም ተነግሯል። የጦርነቱ አጀማመርና ዳራ እንዲሁም የተቋጨበት መንገድ ህዝባችን ያላወቀውና ታሪክ ነገ የሚገልጠው ቢሆንም በወቅቱ መቆም መቻሉና ህዝባችን የጠመንጃ ድምፅ ከመስማት መዳኑ እንዲሁም ዕለት ተዕለት የሚረግፍ ህይወት አለመኖሩ ትልቅ እፎይታ የሰጠ ለመሆኑ የሚካድ አይደለም ሲል ፓርቲው ድምዳሜውንም አስፍሯል። የትግራይ ክልሉ ጦርነት በዚህ መልኩ ከተቋጨ በኋላ ቀደም ሲል በኦሮሚያ ክልል ይካሄድ የነበረው ጦርነትና ኋላም በአማራ ክልል የተጀመረውና እስከዛሬም ድረስ አድማሱን አስፍቶ ክልሉን በሙሉ ሸፍኖ የቀጠለው ጦርነት የትግራይ ክልሉ ጦርነት በተቋጨበት የጠረጴዛ ድርድር አምሳል በገለልተኛ ሀገርና አደራዳሪዎች እንዲፈታ ያለማሰለስ የተደረጉ ጩኸቶች ሰሚ በማጣታቸው የእርስ በርስ ጦርነቱ መጠኑን አስፍቶ ቀጥሎ መገኘቱንም ጠቅሷል። ይህ በእንዲህ እንዳለ በፌዴራል መንግስትና በትግራይ ጊዜያዊ አስተዳደር ህወሓት መካከል የቀጠለው እሰጥ አገባ ከቅርብ ጊዜያት ወዲህ ደግሞ ከሮ በትግራይ ክልልና በአዋሳኝ የአፋር ክልል ላይ የጦርነት አደጋ አንዣቧልም ብሏል። በሁሉም አቅጣጫ ዘራፍ የሚል የጦርነት አታሞ በመደለቅ ላይ ይገኛል የሚለው እናት ፓርቲ በአፋር ክልል የተወሰኑ ቀበሌዎች ዘልቆም በርካታ ወገናችን እንዳፈናቀለ ታዘበናል ሲል የሰሞኑን ሁኔታ አረጋግጧል። በወልቃይትና አዋሳኝ አካባቢዎችም ተመሳሳይ ጉሰማዎች እየተስተዋሉ ነው የሚለው እናት ፓርቲ ከዚህ ቀደምም በተደጋጋሚ ጊዜያት እንዳሳሰብ ነው ከዚህ መሰል ግጭት ኢትዮጵያ አትራፊ ሳትሆን ከሳሪ እንደሆነች በመግለጽ በሁሉም ወገን ያሉ ባለስልጣናት የጦርነት ፉከራና ቀረርቶን ሲያሰሙ የሞቱ ድግስ እናት ጥሬ ቁርጥማ ልጄ ለነገ ሰው ሆኖ ያሳልፍልኛል ብላ ተስፋ ለጣለችበት ወጣት እንጂ ከጦርነት ማግስት ምንም ያልተፈጠረ ያክል ሻምፓኝ ለሚራጩት ባለስልጣናትና ለጦር መሪዎቻቸው ብሎም ለልጆቻቸው እንዳይደለ እሙን ነው ሲልም አስጠንቅቋል። የተደቀነው ራር እውነታ ማቅ ለብሳ ዓመታትን ያሳለፈች የትግራይ የአማራና የአፋር እናትን ብሎም መላውን የኢትዮጵያን ሕዝብ ዳግም ማቅ የሚያስለብስ እንደሆነ ሕዝባችንም ዓለምም እየታዘበ ነው የሚለው የፓርቲው መግለጫ በእንደዚህ አይነት የጦርነት ጠመቃ ዝሆኖቹ ሲጣሉ የሚጎዳው ሳሩ ነው እንዲሉ ተጠቂውና የጦርነቱ ሰለባ የሚሆነው ለዓመታት የመከራ ሕይወት እየገፋ ያለው ሕዝባችን መሆኑን መረዳት ተገቢ ነው ካለ በኋላ ፓርቲው ባስቀመጣቸው ሶስት ቁልፍ ጥሪዎቹ ሁሉም ወገኖች ቆም ብለው የያዙትን መንገድ እንዲፈትሹና ከደም አፋሳሽ ጦርነት እንዲታቀቡ፣ በትግራይ ክልል ወደ ግጭት እያመራ ያለው አካሄድ ጨምሮ በአማራና በኦሮሚያ ክልሎች እየተደረገ ያለው ጦርነትም በአስቸኳይ በጠረጴዛ ዙሪያ በሚደረግ ድርድር እንዲፈታ፣ እንዲሁም ዓለም አቀፉ ማህበረሰብ እና ኢትዮጵያውያን በሙሉ በተለይም ወጣቶች ጦርነት በቃን በሚል አንድ ቃል ተቃውሟቸውን ባገኙት አጋጣሚ ሁሉ ለጠማቂዎቹ እንዲያሰሙ ጥሪ እናቀርባለን በማለት ፓርቲው መግለጫውን ቋጭቷል። በሌላ በኩል የህወሀት ታጣቂዎች የድሮን ጥቃት እንደደረሰባቸው ተሰምቷል። የኢትዮጵያ አየር ኃይል በትግራይ እና አፋር ድንበር ከቶንሳ መንደር ዘጠኝ ኪሎ ሜትር ወደ ትግራይ አቅጣጫ ላይ የድሮን ጥቃት መፈጸሙን የአይንማኞች አስታውቀዋል። እንደ አይንማኞቹ ገለጻ ሌሊት ለስምንት ሩብ ጉዳይ ሲል የኢትዮጵያ አየር ኃይል በትግራይና አፋር ድንበር ከቶንሳ መንደር ዘጠኝ ኪሎ ሜትር ወደ ትግራይ አቅጣጫ ላይ የድሮን ጥቃት መፈጸሙን አስታውቋል። በዚህም በታጣቂዎቹ ላይ ከባድ ጉዳት ሳይደርስ እንዳልቀረ ግምታቸውንም አስቀምጠዋል። የህወሀት ታጣቂዎች ከቀናት በፊት በአፋር መጋሌ ወረዳ ተኩሱ በመክፈት ሰባት መንደሮችን በመቆጣጠር ከ2000 በላይ ነዋሪዎችን ከአካባቢው ማፈናቀላቸው የሚታወቅ ነው። ህወሀትም ስለዚህ ሁኔታ ማረጋገጫውን ሰጥቷል። ህወሀት የድሮን ጥቃት እንደተፈጸመበት ሲገልጽ፣ በአፋር ክልል ጥቃት የከፈተው ህወሀት የድሮን ጥቃት እንደተፈጸመበት በመግለጫው አሳውቋል። ጥቅምት 28 ቀን 2018 ዓ.ም በወጣው መግለጫው ላይ የኢትዮጵያ መንግስት የድሮን ጥቃት በመፈጸም ህወሀት ከሶታል። በአፋር ክልል በከባድ መሳሪያ የተደገፈ ጥቃት መክፈቱ ከታወቀ በኋላ ህውሃት መልሶ የተቆጣጠራቸውን የአፋር ክልል አካባቢዎች ለቆ እንደወጣ አሳውቆ ነበር። ከዚሁ ጋር ተያይዞ ከትግራይ ጊዜያዊ አስተዳደር የተሰጠው ወቅታዊ መግለጫ የሐራ መሬትን ወይም ነፃ መሬት ኃይል በሚል ስም በአፋር የሚገኘው ታጣቂ ኃይል ባለፈው ዓመት በተደጋጋሚ በዚህም ዓመት ደግሞ በኮነባና አብአላ አቅጣጫዎች በተደጋጋሚ የመተንኮስ ተግባር ሲፈጽም ቆይቷል ሲል ጀምሯል። በመቀጠልም የትግራይ ጊዜያዊ አስተዳደር በደቡብ ትግራይ ራያ አዘቦና ራያ ጨርጨር ከህዝብና ባለሀብቶች ጋር የያዘውን የልማት ውይይት ለማደናቀፍ ሲሉ ከመጋሌና ከቶንሳ ተነስተው ደደርባና ፀሐፍቲ ገረብ አገው ድረስ በመሄድ የአስተዳደሩ አመራሮች ያልፉበታል ተብሎ በሚጠበቀው የመቀለ መሆኒ መስመር ላይ ሁከት ሊፈጥሩ የሚችሉ ድርጊቶችን ሲፈጽሙ ቆይተዋልም ብሏል። እውነታው ይህ ሆኖ ሳለ ችግሩን እየፈጠረ ያለው አካል ተመልሶ ከሳሽ በመሆን ረቡ ጥቅምት 26 ቀን 2018 ዓ.ም ላይ የአፋር ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ባወጣው መግለጫው የትግራይ የጸጥታ ኃይሎች ወደ አፋር መሬት ዘልቀው በመግባት ጥቃት እንደፈጸሙ ሲገልጽ ተሰምቷል ይሁን እንጂ ህ መግለጫ መሰረት የሌለው ሲሆን የተረገጠ የአፋር ወሰን እንደሌለና በተቃራኒው እየተፈጸመ ያለው ተግባር ለሰላማዊና ታሪካዊ ወንድማማችነትና የጉርብትና ግንኙነት የማይመጠን እንዲሁም በመኸር ወቅት የትግራይን ሕዝብ ለመጉዳት ሆን ተብሎ የተጠነሰሰ ክፋት መሆኑ ግልጽ ነው ሲል ጊዜያዊ አስተዳደሩ ገልጿል። በፌዴራል መንግስት በኩል የፕሪቶሪያ ውል በአግባቡ ባለመፈጸሙ ሰላማዊ ሂደቱንና መተማመንን ከመጉዳቱም አልፎ የህዝባችን መከራና ስቃይ እንዲቀጥል የሚያደርግ ሲሆን በውጤቱም ሰላማዊም ፖለቲካ ትግል የሚያና በመሆኑ ሊታሰብበት ይገባል ሲል ጊዜያዊ አስተዳደሩ ጠቁሟል። ይህ ደግሞ የኢትዮጵያንና የአካባቢውን ሰላም የሚያናጋና ያልተፈለገ ዳግም ጥፋት የሚያስከትል የጥፋት መንገድ ነው ሲልም ጊዜያዊ አስተዳደሩ ተናግሯል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ በበኩሉ በሜጀር ጄኔራል ውባንታ ባተ አንደኛ ኮር ስር በሰጣቸው የግንባር መረጃዎች የጣናው ግላውዲዮስ ክፍለ ጦር እና የነበልባሉ ፎገራ ክፍለ ጦር ጥምረታዊ ድል እንዳስመዘገቡ ተናግሯል። የአገዛዙ የአራዊት ሰራዊት የሆነው አማራ በታኙ አድማ በተና መነሻውን ከወረታ፣ ከአንበሳሜ እና ከአሙሲት ከተሞች አድርጎ ለመዳረሻው ደግሞ ዋንዛዬን በቅዠት አቅዶ ተንቀሳቅሶ ነበር የሚለው መረጃው። ነገር ግን የጠላት መረጃ ቀድሞ የደረሳቸው የጣና ግላውዲዮስ ክፍለ ጦር ጣና ብርጌድ እና አንበሶ ብርጌድ አባላትና የነበልባሉ የፎገራ ክፍለ ጦር ከረፋዱ አራት ሰዓት ላይ አውራ ተራራ ላይ መብረቅ አዊ ጥቃትን በመፈጸም የጀመሩት ውጊያ አድማሱን አስፍቶ እስከ ወረታ ዙሪያና ጉማራ ከተማ ድረስ ተቀጣጥሎ መዋሉን ተናግረዋል። በመጀመሪያ የገባው የአገዛዙ ታጣቂ የአማራ ፋኖን ክንድ መቋቋም አቅቶት አጋዥ ኃይልን ከባህር ዳርና ከአንበሳሜ ሲያክል፣ በመጨረሻ ጠላት በቁጥር ላይ ቁጥር ቢጨምርም የአማራ ፋኖን ክንድ መቋቋም ባለመቻሉ በአካባቢው ካሉ ከተሞች አለኝ ያለውን ጥምር ኃይል በማምጣት የነበረውን ኃይል እስከ ቀኑ 11 ሰዓት ተኩል ድረስ በሙሉ ጠቅልሎ ወደ አንበሳሜና ባህር ዳር እግሬ አውጭኝ በማለት ለማለት ተገዷልም ብሏል። በዚህ ውጊያ በጠላት ላይ ከፍተኛ የሆነ ቁሳዊ አካላዊና ሞራላዊ ኪሳራም ደርሷል። ራሱን በመከላከያ ስም የሰየመው የአብይ አህመድ ስልጣን አስጠባቂ ታጣቂ በ11ኛው ሰዓት በደቂቃዎች ምት አስሩ ሲደመሰሱበት ዘጠኝ የሚሆኑ ደግሞ ቆስለውበታልም ተብሏል። ከዚሁ ጋር ተያይዞ የጣናው ግላውዲዮስ ክፍለ ጦር ባጋራው ሌላ መረጃ ደግሞ የአገዛዙ የአራዊት ሰራዊት ከአንበሳሜ ከተማ ወደ ሐሙሲት ከተማ በተሽከርካሪ ሲንቀሳቀስ በነበረበት በአንበሶ ብርጌድ ገነት ወንዝ ላይ ከቀኑ ስድስት ሰዓት ሲል በተወሰደበት የታቀደና የደፈጣ ምት አንዱ ፓትሮል ላይ የነበሩ አባላት በሙሉ ሲደመሰሱ የነፍስ ወከፍ መሳሪያዎችንም በምርኮ ተገኝተዋል ተብሏል። የጉና ክፍለ ጦር አንድ ቤት ብርጌድን ባጋራው መረጃ የአገዛዙ አራዊት ሰራዊት ይመጣለኝ ያለውን ሜካናይዝድና እግረኛ ኃይል በመያዝ መነሻውን ከአንድ ቤቷ ወለሽ በማድረግ ወደ ገነተ ማርያም ሲንቀሳቀስ የአንድ ቤት ብርጌድ አካል የሆነችው ረመጧ ሻለቃ ሁለት ከጠዋቱ ሁለት ሰዓት ተኩል ጀምሮ እስከ ቀኑ ሰባት ሰዓት ድረስ ያርበደብዱት ውለዋል ብሎላቸዋል። የአማራ ፋኖን ክንድ መቋቋም ያቃተው ይህ ፋሽስቱ ጥምር ጦር ንጹሐን የአማራ አርሶ አደሮችንና ቀሳውስትን በጅምላ ሲገርፍና ሲያስርም ውሏል። የአርሶ አደሮችን ሰብል ሲያውድም ቤተ ክርስቲያናትን ኢላማ አድርጎም በከባድ መሳሪያ ሲደበድብ መዋሉም በመረጃው ላይ ተጠቁም።

በምዕራብ ጎንደር መተማ ወረዳ ፋኖ በተደጋጋሚ ድል እየቀናው የጠላትን ኃይል እያሽመደመደ ሙትና ቁስለኛ እያደረገ ይገኛል የሚል መረጃም ተደምጧል። በጥቅምት 272018 ዓ.ም የአገዛዙ አገልጋይ ጡት ቆራጩ ኃይል መነሻውን ቁጥር አንድ አድርጎ ወደ አርባ ጅራ እየተጓዘ ባለበት አበገሬዎቹ፣ የበረሃ ፈርጦቹ የመይሳው ካሳ ሁለተኛ ኮራጣና ዋሴ ክፍለ ጦር ፋሲል ብርጌድ አባላት በአርበኛ ሳሌ ግርማና በአርበኛ ባንዲራው እየተመሩ እንዲሁም የክፍለ ጦሩ አመራሮች በቀ ቀጥታ በተሳተፉበት ስምሪት ለሶስተኛ ዙር ከታጉርና ከጓንግ ከተሰራው ጀብድ በቀጠለ ልዩ ኦፕሬሽን ሥርዓት ፈጻሚውን የማፊያ ቡድን ከቀኑ ዘጠኝ ሰዓት እስከ አስራ አንድ ሰዓት ተኩል በቆየ ትንቅንቅ ክፉኛ ሲያበራዩት እንደተለመደው ከፍተኛ ቁጥር ያለውና ሙት ቁስለኛውን እያዝረከረከ እግሬ አውጭኝ ብሎ ሰራዊቱ ወደ አርባ ጅራ ፈርጥቷል ብሏል። የአጣና ዋሴ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ግዛት አለበል እንዳሳወቀው በዚህ ልዩ ኦፕሬሽን ቁጥሩ ከፍተኛ የሆነ ያገዛዙ ኃይል ሙትና ዋና ቁስለኛ እንደሆነ ጠቅሶ በተሰበሰቡ መረጃዎች መሰረት እስካሁን 18 ሙት እና 26 ቁስለኛ መመዝገቡም ታውቋል ብሏል። ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስዝ የጎጃም አገው ምድር ክፍለ ጦር በተሰማ መረጃ ደግሞ የቢት ወደድ አያሌው መኮንን ብርጌድ በዛሬው ዕለት የኢስማላ ከተማ ላይ መሽጎ ያለውን ሰራዊት አጥቅቶ ከሌሊቱ 7 ሰዓት እስከ 8 ሰዓት ተኩል በቆየ ውጊያ ሙሉ ከተማውን ተቆጣጥሮ ታድሯል ብሏል። በተኛበት የደረሱበት የቢት ወደድ አያሌ መኮንን አናብስቶች ካምፑን ዶጋመድ አድርገውታል። ሲባል በዚህም ውጊያ ቁጥሩ በውል ያልታወቀ ሰራዊት እስከ ወዲያኛው ተሸኝቷል ተብሏል። በዚህ የተጨነቁት ወዳደር አመራሮቹ ታዲያ ማላ ላይ በተተኮሰው ሩምታ ድንጋጤ ውስጥ ገብተው ተከበናል ብለው ሊበል ላይ ሲቃዡና ሲተኩሱ ማንጋታቸውም ተነግሯል። በነ ዶክተር ወንደ ሰና ሰፋ መዝገብ የተከሰሱት 51 የፖለቲካና የህሊና እስረኞች ጥቅምት 26 ቀን 2018 ዓ ም ላይ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የህገ መንግስትና ህገ መንግስታዊ ጉዳዮች ችሎት ቀርበው ነበረ። አቃቢ ህግ በስልክ የተጠለፈ የድምጽ ግጂን በማስረጃነት በፍርድ ቤት አቅርቦ የፖለቲካና የህሊና እስረኞቹ ላይ ሞትና ዕድሜ ልክ ለማስፈረድ ካለው ጽኑ ፍላጎት በመነሳት ሐሰተኛ ማስረጃን በማቅረቡ በችሎት ውስጥ ከፍተኛ ውዝግብና ክርክር ተነስቷልም ተብሏል ህግ በስልክ የተጠለፈ የድምጽ ቅጂን ከዚህ ቀደም ጥቅምት 14 ቀን 2018 ዓ ም ለፍርድ ቤቱ አቅርቦ በማስረጃነት እንዲያዝለት ያቀረበው ጥያቄ የተከሳሽ ጠበቆች አቃቢ ህግ በስልክ የተጠለፈ የድምፅ ቅጂን በምን አግባብ ነው ጠለፋውን ለማከናወን የሚያስችል የፍርድ ቤት ትእዛዝ አለ ወይ በማለት ጥያቄ ያቀረቡበት ሲሆን አቃቢ ህግ በሰጠው ምላሽ ከሁለት ዓመት በፊት የፍርድ ቤት ትእዛዝ አውጥቼ ነው ጠለፋውን ያደረግኩት በማለት ምላሽ በመስጠቱ ጠለፋ የተደረገበትን መዝገብ እንዲያቀርብ በተደጋጋሚ ጊዜ ቢቀጠርም መዝገቡ ጠፍቷል የሚል ምላሽን ከፍርድ ቤት ሬጅስትራና መዝገብ አስገልጿል። ይህ ከሆነ በኋላ አቃቢ ህግ ከፍርድ ቤት አመራሮች ጋር በመነጋገር የጠፋው መዝገብ በህገወጥ መንገድ እንዲደራጅ ካስደረጉ በኋላ መዝገቡ ጠፍቷል ከተባለ ከሁለት ወር ዘጠኝ ወር ከሁለት ዓመት ዘጠኝ ወር በኋላ እንደ አዲስ ተደራጅቶ በመቅረብ በችሎት ውስጥ በተከሳሾች በኩል ከፍተኛ ውዝግብን ቀስቅሶም ተገኝቷል። ይህ በመሆኑም ችሎቱ ከቀጣይ ቀጠሮ በኋላ ከአመራሮች ጋር በመነጋገር በፕላዝማ እንዲሆን አደርጋለሁ በማለት ችሎቱን ለመበተን የሞከረ ቢሆንም በተከሳሾችና በጠበቆቻቸው በኩል በቀረበው ማስረጃ ላይ አስተያየት እንስጥ በሚል ችሎቱን ቢጠይቁም የቀረበው ማስረጃ ሚስጥር በመሆኑ አንሰጥም የሚል ምላሽ ፍርድ ቤቱ አስተላልፏል። የተከሳሽ ጠበቆች ደንበኞቻችን ሞትና እድሜ ልክ በሚያስፈርድ ፍርድ ተከሰው ክርክር እያደረግን ነው። የስልክ ጠለፋ ለማድረግ የፍርድ ቤት ትእዛዝ ያስፈልጋል። ከፍርድ ቤት ትእዛዝ ውጭ የተደረገ የስልክ ጠለፋ ከህግ አግባብ ውጭ በመሆኑ ተከሳሾች ሊጠየቁበት አይገባም። አቃቢ ህግ እንዲያቀርብ የተጠየቀው የፍርድ ቤት ትእዛዝ ለመሸሸግ የፈለገው በእኛ በኩል የምናቀርበው መከራከሪያ የሚደገፍ ስለሆነ ነው ብለዋል። መዝገቡ እንዳይቀርብ የተደረገውም በማለት ለፍርድ ቤቱ ምላሻቸውን ሰጥተዋል። የፖለቲካና የህሊና እስረኞች ለችሎቱ ምሬትና ብሶት ባዘለ መልኩ በአማራዊ ማንነታቸው እንዲሁም በአማራው ላይ እየደረሰ ያለውን በደል ለምን ብለው በመጠየቃቸው ብቻ እየደረሰባቸው ያለው ፍርደገምድል አካሄድ በችሎት አምድረው ድምጻቸውን ከፍ አድርገው ተቃውሟቸውን እንዲያሰሙ አድርጓቸዋል። በዚህም ምክንያት ችሎቱ በፍትህ ጠያቂዎች የፖለቲካና የህሊና እስረኞችና ፍትህን በሚደፈጥጡት መካከል ከፍተኛ የሆነ አለመግባባት ተፈጥሯል ብሏል። ፍርድ ቤት የውዝግቡ ውጥረት እያየለ መምጣቱን ተከትሎ ለህዳር 26 ቀን 2018 ዓ.ም ም ተለዋጭ ቀጠሮውን የሰጠ ሲሆን ከወዲሁ ችሎቱ በፕላዝማ እንደሚሆንና የተከሳሾችን ፍርድ ቤት ቀርቦ የመከራከር መብት የሚጋፋ ውሳኔ ሊሰጥ እንደሚችል ዛቻና ማስፈራሪያ ተሰምቷል። ከማህበረሰቡ እጅ ተዘርፎ ወደ ባንክ ሊገባ የነበረ ከአንድ ሚሊዮን ብር በላይ በቁጥጥር ስር ውሏል። በነቀምቴ ከተማ አስተዳደር ከማህበረሰቡ የተዘረፈና ባንክ ሊገባ የነበረ ገንዘብ በቁጥጥር ስር መዋሉን የነቀምቴ ከተማ አስተዳደር ዋና መምሪያ አስታውቋል። የነቀምቴ ከተማ አስተዳደር ፖሊስ ዋና መምሪያ የኮሚኒኬሽን መግለጫ እንዳመለከተው ሲቃ ቶሎሳ የተባለው ግለሰብ ጥቅምት 26 ቀን 2018 ዓ.ም ነቀምቴ ከተማ ላይ በወረዳ ሁለት ቀበሌ ሶስት ውስጥ ከህብረተሰቡ የተዘረፈን ከአንድ ሚሊዮን በላይ ጥሬ ገንዘብ ይዞ ባንክ ሊያስገባ ሲል በቁጥጥር ስር መዋሉን መግለጫው አመልክቷል። ግለሰቡ ከምስራቅ ወለጋ ዞን ዲጋ ወረዳ አርጆ ከተማ ካሉ የህብረተሰብ ክፍሎች በግዳጅ የዘረፈውን 1 ሚሊዮን 369 ብር መካከል 234 ሺህ ነቀምቴ ከተማ ወደሚገኝ ባንክ ሊያስገባ ሲል ከህብረተሰቡ ለተቋቋመ የጸጥታ ግብረ ኃይል በተሰጠ ጥቆማ መሠረት በቁጥጥር ስር ሊውል በቅቷል። የግለሰቡ መኖሪያ ቤትም በተደረገበት ፍተሻ 1 ሚሊዮን 135 ሺህ 250 ብር በድ ብቅ ከተቀመጠበት ቦታ የተገኘ ሲሆን አንድ ላፕቶፕና አንድ ፕሪንተር በቁጥጥር ስር መዋሉን መግለጫው አመልክቷል። በርካታ ጥሬ ገንዘብ በእጁ የተያዘው ግለሰብ ከህብረተሰቡ የተዘረፈ እንደሆነ መግለጫው ገልጾ፣ በቁጥጥር ስር የዋለው ብርም በማስረጃነት ፖሊስ ግምጃ ቤት ገቢ ተደርጓል ብሏል።